አማኑኤል አድማሱ በመጀመሪያ እንኳን ደስ አለ። በሸገር ደርቢ ሁለተኛው ጎል አስቆጥረ ብርናችሁ አሸንፎ ወጥቷል። ያው የአንተና የሶከር ኢትዮጵያ ትውውቅ ገና ከጥሩነሽ ዲባባ አካዳሚ ነው የሚጀምረው። እዛ እያለህና እንዴት ነው አጠቃላይ ከእግር ኳስ ህይወትህ ጀምር። ያው እግር ኳስ ጀመርኩት ያው እንደ ማንኛውም ሰፈር ኮቻው ጀመርኩት እና አብዛኛው ደግሞ በፕሮጀክት ነበር ግራኩት እና ያንን እድል አግኝቼ በጥሮሽ አካባቢ መደመረት አልቻለም። በጥሮሽ አካባቢ መደመረት ታይም ላይ አራት አመት ቆይቻለሁ። አራት አመት በኋላ ቡና ተስፋ ተጫወቼ አለሁ። ቡና ተስፋ ሁለት አመት ተጫወት በኋላ ወደ ዋና ቡድን አድገ። እንግዲህ አሰልጣኝ ዮሴፍ ነው ወደ ቡና ዋና ቡድን ያመጣ። ቡና ታዳጊ ቡድን ነው ታዳጊ ቡድን እያለ እና እዛም እያለ ቢሆን ሸገር ደርቢ ላይ ጎሎቹን ታገባ ነበር እና ዛሬም እንደዚህ ጎል አስቆጥራል። የኢትዮጵያ ቡና ተስፋ ቡድን ታዳጊ ቡድን ቆይታ ያው በተስፋ ቆየ ተስማሚ በሚባል በጣም ጥሩ ነገር ነው። ያው ብዙ ነገር ብዙ ነገር ተምሬያለሁ። ብዙ የጉርድን ተስፋ ያለው ብዙ የጎልድን ፈጥሬያለሁ። አሁን ላይ ደግሞ እንግዲህ በዋናው ቡድን የበለጠ ዘንድሮ ከአምናም ጀምሮ እድሎች ታገኛለህ። ዘንድሮ ደግሞ በጣም ብዙ ጨዋታዎች ላይ የመሳተፍ አጋጣሚ አግኝተሃል። ጎሎችም ታስቆጠራለህ፣ ለጎሉ የሚሆኑ ጎሎች ኳሶችንም ታመቻቻለህ። እና እንዴት ነው በኢትዮጵያ ቡና ዋናው ቡድን ያለህ እንቅስቃሴ? እንደምታስበው እየሆነልን ነው? ያው ዘንድሮ ያው ዘንድሮ ጥሩ አይደለም። ያው ግማሽ ላይ ብዙም ጥሩ እንቅስቃሴ አላሳየውም። ያው አንዳንድ የኳስ ሂደት ነው። አሁን ላይ ግን ጥሩ እንቅስቃሴ እያሳየው ስለሆነ ኮች፣ በዚህ አጋጣሚ ኮች ነጽ ማመስገን እፈልጋለሁ። ሁሉም ነገር ማድረግ ትችላለ ኮች ሳፎች ሁሉም ነገር ኮቾችን ማመስገን ይፈልጋል። ለምሳሌ እነታፈሰንም ሁሉም ይህን ነገር ማድረግ ትችላለህ ማድረግ ትችላለህ ይሉኛል። ያ ደግሞ ሙሉ እምነት ስላለ ዛሬ ላይ ደግሞ ያው የተሻለ መነሱ ጥረት እዚህ ደስ ይሻሉ እያስባል። ሸገር ደርቢ ላይ ነው ዛሬ ጎል ያስቆጠርከው፣ ሁለተኛውን ጎል ያስቆጠርከው የተለየ ስሜት አለው በእንደዚህ የደርቢ ጨዋታ ላይ ጎል ማስቆጠር? አዎ በጣም በጣም የተለየ ከሌላው ቲም ደርቢ ላይ ጎል ማውጋቱ በጣም ጥሩ ስሜት አለው። ጎሉን ካስቆጠርኩ በኋላ ደስታ አገላለጸ ከወትሮ ትንሽ ለየት ይል ነበረ። አሰበህ የመጣው ነገር ነበረ? ምንድን ነው ጎል አገላለጸ በተለየ ሁኔታ ያሳየው? ያው ቤ ሆቴል እያሉ ጎል ከገባ በኋላ ለደጋፊዎቼ የተለየ ክብር አደርጋለሁ ጊዜ ነገር እግዚአብሔር ይመስገን፣ ያን እንዳደረግ ስላደረገኝ እና በጣም ደስ ይለኛል። ያው ይሄ የገለጽበት ምክንያት ደጋፊዎች ያለኝ ቦታ ያለኝ አክብሮት የተለየ ቦታ ስላለኝ አማኑኤል በቀጣይ በእግር ኳስ ህይወት ምን ታቅዳለህ? ምን ታስባለህ? ያው ከእግዚአብሔር ጋር የተሻለ ነገር አድርጋለሁ ብያለሁ። ከዚህ የተሻለ ነገር በውጭም ደረጃ መጫወት ይፈልጋለ። በናሽናል ቲም የተሻለ ቦታ ለመድረስ ከእግዚአብሔር ጋር አጥራለሁ። የዛሬዋን ጎል ማስታወሻ ድነቱ ለማ አብዛኛው የአባቴ ስም ነው የሚጠራው፣ በኮሚታቶሮች በሁሉም ዘንድ የአባቴ ስም የሚጠራው፣ ግን የእናቴ ስም ስለማይዘራ በእናቴ ስም ቢሆንም ይደስ ይለኛል። እንግዲህ ኢትዮጵያ ቡና ዘንድሮ ለዋንጫ የመጨረሻ ጥያቄ፣ የዋንጫ ጉዞ ላይ ነበረ፣ መጨረሻ ላይ ሳይሳካ ቀርቷል። እንዴት አጠቃላይ የቡድናችሁ የነበረው እንቅስቃሴ? ብዙዎች አልጠበቁትም ነበረ አምና ከነበረው ነገር አንጻርና ዘንድሮ ግን ረጅም ርቀት በጥሩ ብቃት ዘልቃቸዋል። የዋንጫ ማጣቱ ስሜት በቡድን ውስጥ ነው? የዋንጫ ማጣ በጣም ስሜት አለ። ግን ያው እንደተባለው መጀመሪያ በቃ ተወራላችሁ ምናምን ተብለን ነበር፣ ብዙ ነገር ተብለናል ብዙ ላይ ብዙ ማንበረም ነገር የለም። እና እግዚአብሔር ይመስገን በእግዚአብሔር ይመስገን እዚህ ደርሰናል። ከዛም አልፎ ደግሞ ለዋንጫ ፉክክርም ደርሰናል፣ ግን ያ ነገር አልተሳካም። ሁለተኛ ደረጃ በሁለተኛ ደረጃ ማጠናቀችን በጣም ደስ ብሎ፣ ግን ይበልጥ ዋንጫ ነበር አሳባችን የነበረው። ያው ግን እግዚአብሔር አልፈቀደም። እግዚአብሔር የፈቀደው ደግሞ ሁለተኛ ድል አድርጎናል፣ እና እግዚአብሔር ይመስገን። መልካም የእግር ኳስ ህይወት በቀጣይ እንዲሆን እመኛለሁ። አመሰግናለሁ።